ሰላሙ አሌኩም ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብዬ ያለው እዚ ጋይ ማሳያችሁ ሶስቱም 21 ባህሪን ናቸው። ውዶችዬ ሁለቱ አራት ግራም ናቸው። ይኛው ደግሞ ተለቅ ያለው 6 ግራም ነው። አራት አራት ግራሞቹ ያው ለየ ብቻ ዋጋቸው አሪያል ነው፣ ከደሪባ ጋር ያለ ደሪባ 160020 ሪያል ነው ማለት ነው። ቤተሰቦች ስድስቱ ግራም መቶ ሰባ ሪያል ነው ከደሪባ ጋር፣ ያለ ደሪባ 2310 ሪያል ነው ማለት ነው። መግዛት የምትፈልጉ ልጆች ቁጥሬን የኮመንት መጀመሪያ ቦታው ላይ ያስቀምጥላችኋለሁ። በዋትሳፕ ብቻ አናግሩኝ እመልስላችኋለሁ ማለት ነው ወዳጆችዬ። ከዛ ባለፈ እንግዲህ ያወርቅ አልቀነሰም። እዚህ ጋ የምነግራችሁ ነገር አሁን ላይ አልቀነሰም። ቀንሷል የሚባል ነገር የለውም ማለት ነው። እና መቼ ነው የሚቀንሰው ለምትሉኝ መልስ ነው። ከዛ በተደጋጋሚ ያው ምንጊዜም እንደምጠየቀው ስለ ደሪባ እና ስለ መስነያ ነው። ደሪባ ሁሌም እንደምነግራችሁ ግብር ነው። ሀገራችን የተለያየ ስራ ላይ የሚሰማሩ ነጋዴዎችም ሊሆን ይችላሉ፣ ገበሬዎችም ሊሆን ይችላሉ በመሬታቸው ወይንም ደግሞ በሸቀጣሸቀጥ በተለያየ ነገር አገራችን ግብር ይከፍላሉ። ይህም ደግሞ ግብር ነው ማለት ነው። በአረቦቹ ደሪባ ይባላል፣ በፈረንጆቹ ደግሞ ታክስ ይሉታል እና ውዶችዬ፣ ያው ግብር ነው ማለት ነው። መስንያ ደግሞ ያው ለባለሙያ ወርቁን ዲዛይን ለሚያወጡበት ወይም ቅርጻ ቅርጽ የሚያወጡበት የእጃቸው ነው ማለት ነው። ሀባይ ለምሳሌ እንደዚች አሁን እንደማሳያችሁ ተላይ ቅርጽ አላት። እንደዚህ የሚያደርጉበት ለእጃቸው የሚታሰብ ነው ማለት ነው። ስለዚህ ወርቅ ስንገዛ ብዙ ነገር ይጨምሩብናል። ስትሸጡ ግን ያችኑ የግራማን ሂሳብ ብቻ ነው አስበው የሚሸጡላችሁ። ወርቅ ለመሸጥ የምትፈልጉ ልጆች ካላችሁ በ350 ሂሳብ ይገዟችኋል ማለት ነው ውድ ቤተሰቦቼ ከዛ በመቀጠል ወርቅ ገዝታችሁ ብታስቀምጡ፣ ሶስት አመት አራት አመት ብታስቀምጡ እንደዚህ ነው የሚያተርፋችሁ ማለት ነው። ትርፍ አለው። ለምሳሌ ግራም በ150 ወይም በ200 የገዙ አሁን ምን ያክል ነው? በ350 ሂሳብ ሲሸጡ አስባችሁታል? 200 ሪያል እንኳ የገዙ 150 ሪያል ትርፍ አላቸው ማለት ነው። እና ወዶችዬ ቦታ ከቻላችሁ ግዙ፣ ቤት ከቻላችሁ ግዙ፣ ካልቻላችሁ ደግሞ በወርቅ ላይ ብታውሉት ገንዘባችሁን ኢትዮጵያ ልካችሁ ባንክ ቤት ከሚቀመጥ ወርቅ ብትገዙ ያተርፋችኋል ማለት ነው።